ወልድ ወመንፈስ ቅዱስ አሃዱ አምላክ የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች ሰዎች እንደምን አደራችሁ። ከሰማይ ምሕረቱን ልኮ ከምድር መዓቱን አርቆ ሳይገባን እንደ ምሕረቱና እንደ ቸርነቱ በፊቱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለእግዚአብሔር ቸርነት ቅዳሴያችንን ጨርሰናል። አሁን ለጥቂት ደቂቃ የሚቀረን በቅዳሴው መካከል የተነበበውን የእግዚአብሔርን ቃል እናይና እንማማራለን። አምላካችን እግዚአብሔር ይሄንን ጊዜ ስለሰጠን ስሙ የተመሰገነ። የምንማማርበት የትምህርቴ ወይም የትምህርታችን ርዕስ ወደ ሰርጉ ኑ በሏቸው ይላል። ወደ ሰርጉ ኑ በሏቸው። ይህ ቃል የተነገረው በምሳሌ የተነገረ ቃል ነው። መጽሐፍ ቅዱስ በብዛት በተለይ ደግሞ በጌታችን በኢየሱስ ክርስቶስ ትምህርት በወንጌላቱ ላይ በጣም በብዙ በምሳሌ የተነገሩ የሚስጢራዊ አነጋገር ፍቺ የሚያስፈልጋቸው ሚስጢራት በብዛት ተጽፈዋል፣ በምሳሌ ተመስለዋል። እንደውም ጌታችን መድኃኒታችን ኢየሱስ ክርስቶስን በአንድ ጊዜ በአንድ ወቅት ደቀ መዛሙርቱም ስለ ምን በምሳሌ ትናገራለህ ወይም ታስተምራለህ ብለውት ነበረ። እናንተ የመንግሥተ ሰማያትን ሚስጢር ማወቅ ተሰጥቷችኋል፣ ነገር ግን ላልተረዱት፣ ለማይገባቸው እነርሱም በራሳቸው ምሳሌ በራሳቸው መጠን የማስረዳት ዓላማ እንዳለው መድኃኒታችን ኢየሱስ ክርስቶስ ተናገራቸው። እናንተ ከእኔ ትሰማላችሁ ትረዳላችሁ፣ እነርሱ ግን ከሚያውቁት ተነስተው ስለሆነ የሚረዱት በምሳሌ እናገራለሁ አለ። ነቢይ እግዚአብሔር ቅዱስ ዳዊትም ይህንን ተናግሯል። በመሰረተ ሀሳቡ ሰው ሲነገረው ካለበት ነባራዊ ሁኔታ ተነስቶ ነው የሚሰማው። ሰው ያለበት ሁኔታ እግዚአብሔርን የሚረዳበት ለምሳሌ አንድ የታሰረ ሰው የእግዚአብሔርን ቸርነትና የእግዚአብሔርን እጅ የሚረዳው የሚፈታው ሰው ሲመጣ ነው። አንድ ሕመምተኛ እግዚአብሔርን የሚረዳው በፈዋሽነት ነው። አንድ መብላት የተሳነው ሰው ወይም መብላት ያቃተው የራበው ሰው እግዚአብሔር የሚታየው በዳቦ ቅርጽ ነው። አያቱ ሲበላ ነው የሚያመሰግነው፣ ሰጪውን ያመሰግናል ማለት ነው። ስለዚህ የሚታይበት ሁኔታ የምን መረዳታችን እንዲሁ ይለያያል ማለት ነው። ስለዚህ በምሳሌ የተነገረው ለዚህ ነው። የዚህ ምዕራፍ መጀመሪያ ላይ የሚናገረው ጥቅል መልእክቱ ስለ እግዚአብሔር መንግስት ነው። ኢየሱስም መለሰ፣ ደግሞ በምሳሌ ነገራቸው፣ እንዲህም አለ፦ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስ ትመስላለች። አሁን ይሄ ትምህርት የሚያስረዳን ስለ ምንድነው ማለት ነው? ስለ መንግስተ ሰማያት ነው። በዚህ በወንጌላቱ ላይ ስናነብ በተለይ የማቴዎስ ወንጌል ምዕራፍ 22ን ቁጥር 25ን ምዕራፍ 25ን እንዲሁ ስናነብ የመንግስተ ሰማያት ምሳሌ አለ። መንግስተ ሰማያት በአምስት የተለያዩ ነገሮች ወይም ምሳሌዎች ተመስሎ መጽሐፍ ቅዱስ ነግሮናል። ይሄኛውን የሚነግረን በሰርግ ምሳሌ ነው። በሰርግ ምሳሌ ነው። ስለዚህ መንግስተ ሰማያት ለልጁ ሰርግን ያደረገ ንጉስም ትመስላለች። ለልጁ ሰርግን ያደረገ የንጉስ ልጅ የንጉስ ልጅ ሰርግን ትመስላለች። አሁን መንግስተ ሰማያት ምንድን ነው? እናንተ መንግስተ ሰማያት የምታስቡት እንዴት ነው? የእግዚአብሔር ሕዝቦች አንድ በሆነ ማይልስ ላይ ርቀት ላይ ያለ አስገራሚ ቦታ ነው ብለን እናስባለን። የእግዚአብሔር ሕዝቦች መንግስተ ሰማያት ቦታ አይደለም እንዳልኳቸው? እኔና እናንተ የማናየውን የምን የምንረዳበት መልኩ ይለያል። ለምሳሌ የምተነፍሰውን አየር ወይም ኦክሲጅን አይቶት ያውቃል ሰው? አይትነዋል አይትነዋል አይትነዋል። ስንማር ግን ምልክት አለው አይደለም እንዴ? ስንማር ግን ኦክሲጅንን ምን እናደርገዋለን? በምልክት ሰው ያስቀምጠዋል ማለት ነው። ያ ምልክት ኦክሲጅን ነው ማለት ነው እንዴ አይደለም? ሰው የሚወክለውን ነገር ያስቀምጣል። የእግዚአብሔርን መንግስት የእግዚአብሔርን መንግስት በህሊናችን እንድንስለው መጽሐፍ ቅዱስ ያንን ነገር ነግሮናል። ቅዱስ ጳውሎስ ምንም እንኳን ምንም እንኳን ምድራዊ መኖሪያ ድንኳን የሆነው ቤታችን ቢፈርስ እንኳን አለ፣ በሰው እጅ ያልተሰራ ሰማያዊ ስፍራ እንዳለን እናውቃለን አለ። ሰማያዊ ስፍራ። ይህ ስፍራ ሰው በአይምሮው ሊያስብ በተፈቀደለት መጠን በቻለው መጠን ሊያስበው የሚችለው ነው እንጂ ከዚህ አይምሮ ከዚህ አስተሳሰብ ውጪ ነው። አንድን ነገር በእኔና በእናንተ አይምሮ መሳል ከቻል፣ ያ ነገር ከኛ በታች ነው ማለት ነው። ወይም ከኛ እውቀት ማለት ከእኛ እውቀት በታች ነው ማለት ነው። መንግስት ሰማያት ስንል ወይም የእግዚአብሔር መንግስት ስንል ግን ምንድን ነው? እኔና እናንተ በምንረዳበት አይምሮ እንስለዋለን እንጂ ከእኔና ከእናንተ አይምሮ በላይ ነው። ለምሳሌ ከዚህ በፊት ተነጋግረናል። እግዚአብሔር ምንድን ነው እግዚአብሔር እንዴት ነው ብለን ስናስብ እግዚአብሔርን የምንስለው እኮ ጭንቅላታችንን በቻለው መጠን ነው እንጂ እኛ ያወቅነው ያህል ብቻ አይደለም። እግዚአብሔር እግዚአብሔር ከአይምሯችን ምን በላይ ከአይምሯችን በላይ ከመላእክት ህሊና በላይ ምንድን ነው የረቀቀ ነው። ማንም ሊያውቀው የሚችል የለም። ነገር ግን በመጠናችን እግዚአብሔር እንዲህ ነው ብለን እንስላለን፣ እንናገራለን። መንግሥተ ሰማያትም እንዲሁ ነው። ስለዚህ መንግስተ ሰማያት የእግዚአብሔር መንግስት ነው። ይሄ የሚለወጠው ዓለም የሚያልፈው ዓለም ተጠቅሎ በመጽት ሲያልፍ በመንግስተ ሰማያት ክርስቲያኖች ተስፋ መንግስተ ሰማያትን ወርሰው የሚኖሩበት ነው። ስለዚህ መንግስተ ሰማያት የምንለው ከእግዚአብሔር ጋር ያለን ኅብረት ነው። ከእግዚአብሔር ጋር ያለን ኅብረት ነው። ለዚህ ነው ደቀ መዛሙርቱ ጌታችንን መንግስተ ሰማያት ወዴት ናት ባሉት ጊዜ መንግስተ ሰማያት በመጠባበቅ አትመጣም አላቸው። ምን ያስቡ ስለነበረ ነው የኢየሩሳሌምን መሲሁ መጥቶ ሰራዊት አዝምቶ ድል ባደረገ ጊዜ ጠላቶቻችን ነው ምርኮን ሲመልስ የዛ ጊዜ መንግስተ ሰማያት ናት ብለው ያስቡ ስለነበረ ቀን ቀጥረው መንግስተ ሰማያት ይጠብቃሉ። መንግስተ ሰማያት በመጠባበቅ አትመጣም። መንግሥተ ሰማያት አለ በመካከላችሁ ናት አለ። መንግሥተ ሰማያትን የሚያወርሰው ባለቤቱ በመካከላቸው ስለነበረ ነው። ስለዚህ መንግሥተ ሰማያት ትልቁ ነገር ሰው ከእግዚአብሔር ጋር ያለው ህብረት ነው። በመንግሥተ ሰማያት ያኑረን ሲባል እኮ ከማህ ጋር ያኑረን ማለት ነው። ከእግዚአብሔር ጋር በህብረት ያኑረን ማለት ነው። አግኝቶ ከማይታጣበት ገብቶ ከማይወጣበት ለቅሶ ሐዘን በሌለበት ቦታ ያኑረን ማለት ነው። መንግሥተ ሰማያት እዚህ ነው። ሌላ ቤተ ክርስቲያን የእግዚአብሔር መንግስት ትባላለች። ለምን? ሰማያዊውን የእግዚአብሔር መንግስት የምታስረዳን የምታሳውቀን፣ ለዘላለማዊ መንግስት የምታዘጋጀን ስፍራ ስለሆነች ቤተ ክርስቲያንን በመንግስተ ሰማያት እንመስላታለን። ስለዚህም መንግስተ ሰማያት ለልጁ ሰርግን ያደረገ ንጉስ ትመስላለች ይላል። የታደሙት ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡ አልወደዱም። የእግዚአብሔር ሰዎች እስቲ ያሳያቸው አሁን ጥሪውን ላከ። ባሮቹ ሄዱ። ነገር ግን ምን አላሉ? ማለት ምን አላሉ? ሊመጡ ምን አላሉ? ሊመጡ አልወደዱም። ጠሪው እኮ ንጉስ ነው። እንደው እኮ የሰው ጥጋ እኮ የሚገርም ነው። አሁን ሰው ንጉስ ጠርቶት ይቀራል? ንጉስ ጠርቶት ይቀራል? ሰው እንኳን ንጉስ ጠርቶ ሀብታም ጠርቶ ሰዓት አይደርስለትም። ዳዊ ጠራ፣ ችግር የለው አንድ ቀን ሳገኘው ምክንያት ተሰጠውና አልፈዋለን ሀአን ግን እንደው ይገላምጠኛል እንደው ውለት አይቀርብኛል ብለን ነገር ነው። ንጉሥ ሲሆንስ ንጉሥ ሲሆኑ ደግሞ አስሙት። ነገር ግን የንጉሥ ጥሪን ያልሰቡት የንጉሥ ጥሪን ያልሰቡት ሊመጡ አልወደዱም። ደግሞ ሌሎቹን ባሮቹን ልኮ አለ ተመልከም ትሄ ንጉሥ እንዴት እንደሚለምን እኔና እናንተ ከምናውቀው ጥሪ የተለየ ጥሪ መልዕክት እንዳለው የሚነግረን ነው። ዳግመኛ ባሮቹን ላከ። የታደሙትም እነሆ ድግሴን አዘጋጀው፣ ኮርማዎቼም የሰቁትም ከቆይት ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው። አሁን ምን አለው እንኳን እንዳይሉ ይሄ ቀረሽም አይባል ንጉሥ ነው። ነገር ግን እርዳ አዘጋጅቻለው፣ ኮርማዎቼን የሰቁትም ከቆይት ታርደዋል አለ ኑ በሏቸው። እነሱ ግን ቸል ብለው ምን ብለው ምን ብለው ረስተውት? ቆይ ንቀውት ይላል እንዴ? ረስተውት ይላል እንዴ? ጠልተውት ይላል እንዴ? ቸል ብለውት ይላል። ቸል ብለውት፣ አንዱ ወደ እርሻው፣ ሌላውም ወደ ንግዱ። የቀሩትን ባሮች ይዘው አንገላቷቸው፣ ገደሏቸው ይላል። የሚቀርቡ ሰዎች ነው ግማሹ ምክንያት ፈጠረ፣ በቸልተኝነት ግማሹ ወደ እርሻው ሄደ፣ ግማሹ ወደ ንግዱ ሄደ። የጠሩት ደግሞ ሊጠሩ የሄዱትን ባሪያዎቹን አንገላፏቸው፣ ገደሏቸውም ይላል። ንጉሥ ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ሰርጉስ ተዘጋጅቷል። ነገር ግን የታደሙት የማይገባቸው ሆኑ። ተመልከቡት፣ የተጠሩት በሰበብ አስባብ ሁሉም ምን አሉ? ቀሩ፣ እምቢ አሉት። ባሮቹን የገደሉትም ደግሞ ሰራዊት ልኮም ያደረጋቸው ከተማቸውን አቃጠለ፣ እነሱም ጠፉ። ነገር ግን ሰርጉ ገሰዋል፣ የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ። እነዚህ አምባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉንም፣ በጎዎቹንም ሰበሰቡ። የሰርጉንም ቤት ተቀማጮቹ ሞሉት ይላል። ይሄ ነው ምሳሌው፣ እንጨርሰዋለን። አሁን ይህ ምሳሌ ያለው የሰርጉ ባለቤት ለልጁ ሰርግን ያደረገ የተባለው እግዚአብሔር፣ የልጁ ሰርግ የተባለው ልጅ የተባለው ወልድ ነው። የነገረ ሥጋዌ ሰርግ ባልና ሚስት ወይም ወንድና ሴት አንድ አካል አንድ አምሳል የሚሆኑበት ስርዓት፣ ወልድ ከሰማያት መጥቶ ፍጹም ስጋ ለብሶ ሰውና አምላክ የሆነበትን ምሥጢረ ሥጋዌ የሚናገረው ወደ ልጁ ሰው ይመጣ ዘንድ አንድያ ልጁን ምን አደረገው? አንድያ ልጁን ወደ እርሱ ሰደደው። ያምኑ ዘንድ ሰርግ የተባለው ይሄ ጥሪ ነው ወደ ልጁ ይመጡ ዘንድ ያምኑ ዘንድ አማን ድያ ልጁን ላከ በዮርዳኖስ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዕዎ እነሆ የምወደው የምወልደው ልጄ ይህ ነው እርሱን ስሙት ብሎ በዮርዳኖስ ቢያስመሰክርም እንኳን ይሄንም ምስክርነት አልተቀበሉ እንደውም ምን አለ ቸል ብለው ግማሹ ወደ እርሻው ግማሹ ወደ ንግዱ ሄደ ይሄን ነው ቃል በሉቃስ ወንጌል ላይ አጣቅሳችሁ ስታየው ደግሞ ዘርዘር አድርጎ ይናገራል ወደ ሰርጉ የቀራው ፈጠሩ? ምክንያት ፈጠሩ ምንድን ነው የሚለው እኔ በሮች ገዝቼ በሬን ልፈትን ይሄዳለሁ እና ይቅርታ አድርግልኝ አለ። ሌላው ደግሞ መሬት ገዝቻለሁ እና መሬት ሄና ያለሁ አለና ሄደ። ሶስተኛው ደግሞ እኔ ሚስት አግብቻለሁ እና መምጣት አልችልም አለ። ምክንያታቸው ትክክል ነው። እስኪ ምክንያታቸውን ፈትሸው። ሰው በሬ የሚፈትነው ከገዛ በኋላ ሳይገዛ ነው? አቤት አላረሳችሁም ወይም ሲተረሳ ላያችሁ ማለት ሲገዛ ላያችሁ ማለት ነው። መጀመሪያ ጫንቃው ታይቶ ቀንበር ተሸክሟል ወይስ አልተሸከመም፣ ስቧል አልሳበት ተብሎ የሚገዛው መቼ ነው? እንደውም ያንን በሬ ታውቁታላችሁ ወይ ተብሎ ያንን በሬ ከነጠባዩ የሚያውቀው ሰው ተጠይቆ ነው በሬ የሚገዛው። እነዚህ ሰው ሰው የግን ሲያሳብብ ምክንያት ሆነ እንጂ ከገዛ በኋላ ሊፈትም አይደለም ከገዛ በኋላ ሊያቀና ነው እንጂ መሄድ ስላለበት ሊፈትን አይደለም። መሬት ገዝቻለሁና ልየዋለሁ። መሬት ታይቶ ነው የሚገዛው ወይስ ተገዝቶ ነው የሚታየው? አቤት አሁን እናንተ ተገዝታችሁ ነው ቤት የምታዩት ወይስ ታይታችሁ ነው የምትገዙት? አያችሁ፣ ምክንያታቸው ቀድሞ ማድረግ የነበረባቸውን የንጉሱ ሰርግ ላለመሄድ ላለመሄድ ምክንያት ፈጠሩ። አንደኛው ደግሞ አግብቻለሁ አለ። ማግባት ከሰርግ ይከለክላል? እንደውም ተጋብቶ ለሰርግ ቤት ሲሄዱ ሁለት ወሩ ሲሄዱ ነው እንጂ የሚያምረው። አያችሁ ምክንያታቸው እያንዳንዳቸው ምን ይላል አለ። ቸል የእግዚአብሔር ሕዝቦች እግዚአብሔር ከቸልታ ይሰውረን። በጣም ብዙ ሕዝብ በእግዚአብሔር መንግስት ውስጥ በእግዚአብሔር በቤተክርስቲያኑ ውስጥ ቸልተኛ ነው። ስለ ጾም ይሰማል፣ ቸልተኛ ነው። ስለ ንስሐ ይሰማል፣ ቸልተኛ ነው። ስለ ስጋ ወደሙ ይሰማል፣ ቸልተኛ ነው ስለ ፍቅር ይሰማል፣ ቸልተኛ ስለ መልካም ነገር እንሰማለን። ብዙ ጊዜ ቸልተኞች ነን። ንጉሱ በዚህ ተቆጣ። እያችሁ የኔና የናንተ የህይወት የመንፈሳዊት መቀሳቀስ መሰረታዊ ነገሩ ቸልታል። ትንቢተ ኤርምያስ ላይ የእግዚአብሔርን ስራ በቸልታ የሚያደርግ እሱ የተረገመ ነው ይ በቸልታ የሚያደርግ እግዚአብሔር ከፍቅር የሆነን ነገር መታዘዝ ይፈልጋል። ከልብ የሆነውን መልካም ነገር ይፈልጋል። የምታስቡትን ነገር በቸልታ አታድርጉት። እግዚአብሔር ይወድ በፍቅር ልናደርገው ያስፈልጋል። በትጋት ልናደርገው ያስፈልጋል። እምቢ ያሉትን ደግሞ አልመጣም ያሉትን ለወንበሮቹ ባሮቹን የደበደቡትናል። ወደዚህ ነገረ ስጋዊ ለማምጣት አስቀድሞ እግዚአብሔር ነቢያቱን ላከ። በኋላ ሐዋርያቱን ላከ። ሁሉንም ምን አደረጓቸው? ገደሏቸው። በዚህ ምክንያት ነቢያትን የገደሉ የእስራኤል ህዝቦች በጥቆስ በሰባ ዓመተ ምህረት ምን አሉ? ከተማዋ ተቃጠለች፣ ህዝቡን ጠፋ። ማንን ስላልሰቡ ስላልሰሙ ነቢያትን ስላልሰሙ። እንደገና ሁለተኛ ማሮቹን ላከ። የታደሙት የማይገባቸው ሆኑ። ወደ መተላለፊያ፣ ወደ መንገድ ሄዱ። መንገድ መውጫ መውረጃ ነው፣ የሚለይበት ቦታ አይደለም። ሁሉ ሰው በመንገድ ይሄዳልና፣ ክፎችም ደጎችም ይሄዱበታል። ጥሪው ግን ተላለፈ። ሁሉም ወደ ሰርጉ ቤት መጥተው ሰርጉ ቤት ሞሉት አለ። ተቀማጮች ሞሉት። ንጉሡ የተቀመጡትን ለማየት በገባ ጊዜ ይላል። የተቀመጡትን ለማየት በገባ ጊዜ የሰርግ ልብስ ያለበሰ አ ምን ያለበሰ ልብስ ያለበሰ አይደለም የሚለው፣ የምን ልብስ አያችሁ? የሰርግ ልብስ ከሌላ ልብስ ይለየለ፣ አያችሁ? የሰርግ ልብስ መምጣቱ አይደለም። ይሄ ሰውዬ መጥቷል፣ ተገኝቷል። ነገር ግን ምን ስላደረገ ነው? የሰርግ ልብስ አልለበሰም። ይሄ የሰርግ ጥሪ ቤተ ክርስቲያን የምታወጀው የአማናዊው የኢየሱስ ክርስቶስ ስጋና ደም የምንቀበልበት ድግስ ነው። ብዙ ሰው ይመጣል ሞልቷል። ቤተክርስቲያናችን ሰው አላጣቸው። ነገር ግን የሰርግ ልብስ የለበሰው ስንት ነው? እኛ እንተያየ፣ እኛ እናውቀው። ካህኑ በቅዳሴ ላይ ነጽር ይላል። ዲያቆኑ ነጽር፣ ተመልከት ይላል። ያንን የመለየት ስልጣን ስለሌለው፣ ቅዱሳን ለቅዱሳት ይሄ የተቀደሰው መስዋዕት ለምኖቹ አለ፣ ለቅዱሳን። ቅዱሳን ማለት ምን ማለት ነው? በንስሐ ራሳቸውን ለካህን አሳይተው ኃጢአታቸውን ተናዝዘው የመጡትን ነው። ይሄንን ብሎ አዋጁን ይናገራል። የሰርግ ልብስ ምግባር ሃይማኖት ምግባር ሃይማኖት ያልተገኘበት ያ ሰው። የሚገርመው ነገር ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው ይላል። አያችሁ መግባቱ አይደለም የተከለከለው። የተጠየቀው እንዴት ነው፣ የሰርግ ልብስ ሳትለብስ የመጣኸው። ሃይማኖት ሳይኖር፣ ምግባር ሃይማኖት ሳይኖር እንዴት ወደዚህ ገባህ። በጣም የሚደንቀኝ ነገር የሰውየው ምላሽ ነው። እርሱም ዝም አለ።

ለመጣላታችን ምክንያት አለን። ላለመቁረባችን ምክንያት አለን። ለማቁረፋችን ምክንያት አለን። ለብዙ ልዩነታችን ምክንያት አለን። እንደረድራለን። ለበጎ ነገር እኮ ምክንያት አንሰጥም። ለመጣላት እኮ ምክንያት እኮ አንደረድርም። መጣላቱስ መግባት ነው። አያችሁ፣ ይሄ ሰው ዝም አለ ይላል። በዚያ ጊዜ ንጉሡ አገልጋዮቹን እግሩንና እጁን አስራችሁ በውጭ ወዳለው ጨለማ አውጡት። በዚያም ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩት ብዙዎች፣ የተመረጡት ግን ጥቂቶች ናቸው። የተጠሩት ምንድን ናቸው አለ? የተጠሩት ብዙዎች ናቸው፣ የተመረጡት ጥቂቶች። እኛ ከምንጠራው ብቻ እንዳንሆን እግዚአብሔር ሕዝቦች፣ ጥንቃቄ ያስፈልጋል። ከሚጠሩት ከሚመረጡት፣ ወገኖች ከሚመረጡት እግዚአብሔር የናናንተ ሁሉም ጠርቶናል መመረጥ ደግሞ የገዛ ፈቃዳችንን ያስፈልጋል። ጥሪ ቃሉን መስማት ነው። መመረጥ ደግሞ ለቃሉ ምን ማድረግ ነው? በቃሉ ታዛዥ መሆን። በእውነት እግዚአብሔር እኮ የፍቅር ሕግ እኮ ነው ያለው። የሚከብድን ነገር አይደለም። የታዘዝ ነው በምሕረት እንድንኖር በቸርነት እንድንኖር ነው እግዚአብሔር የነገረን በፍቅር እንድንኖር አያቸው። አሁን በአገራችንም እየታየ እየሸተተን ያለው ይሄ የፍቅር ደመና ነው። ሰው ስለ ፍቅር ሲነሳ ሲታሰብ እንዴት ሰውነቱ እየተፍታታ እንዳለ እያየን አይደል? እንደ እግዚአብሔር ሕዝቦች ሰው መናገር መተንፈስ አቅቶት እልህ ይዞት የነበረው መሳሪያ ሳይኖር ሰው ሳይገደድ እንዲሁ ብቻ ምን ስለተሰበከለት ምን ስለተሰበከለት ሰው ስለሆንክ ነፃ ነህ። ኢትዮጵያዊ ስለሆንክ ብቻ ነፃ ነህ ስለተባለ ብዙ ሰዎች እኮ በሀገራችን ነግሰዋል። ንጉሱ ሀምሳ ዓመት ነግሰዋል። በዚህ መጠን ሰው ተወዷል፣ ተወዷል። በአለማችን ላይ እኮ በጣም በጉልበት የነገሱ ሰዎች አሉ እንዴ፣ ተወዷል የሚፈሩ አሉ። የእግዚአብሔር ህዝቦች፣ አንድ ነገር ልንገራችሁ። በቅርብ በልጆቻችሁም በዘመዶቻችሁም ተወደዱ እንጂ አትፈሩ። ሰው ሲፈራችሁ ከነ መቆጠቡ ነው። ሰው ሲወዳችሁ ነው ጥሩ የሚሆነው። በጣም የተወደዱ መሪዎች በሀገራችንም በአለማችንም አልፈዋል። ይሄ የሚያሳየን የእግዚአብሔር ህዝቦች፣ ሰው ለፍቅር ቅርብ ነው። ሰው ከእግዚአብሔር ያገኘው ባህሉ አንዱም መወደድ ነው። ይሄንን ማጎልበት ነው። አያችሁ፣ ለዚህ መጸለይ ነው። ለዚህ መትጋት ነው የተሻለ ነገር በህይወታችን ውስጥ እንድናይ። የዚህ ንጉስ ልጅ ሰርግ ጥሪው የፍቅር ጥሪ ነው። ሰው ሁል ጊዜ ለፍቅር ምን ሊኖረው ይገባል? በጎ ምላሽ ሊኖረው ያስፈልጋል። ስለዚህ የንጉሱን ጥሪ ሰምተው በዚያ እንደተገኙት እኛም በቤተ ክርስቲያን ተገኝተን የሰማያዊው ንጉስ የአምላካችን የብራይታችን ኢየሱስ ክርስቶስ ቅዱስ ስጋውን ክቡር ደሙን በልተን የመንግስቱ ወራሾች እንድንሆን የአምላካችን ቅዱስ ፍቃድ ይሁንልን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።